እዚህ ምን አለ ሀና የሆነች ብዬ ውድ ቤተሰቦች፣ ዛሬ ሀና ለእርግብ ያሳየቻትን ነገር ሁሌም ትቀጥልበት የምትሉ ጥንካሬዋና እውነትን ይዛ የምትካፈት ትሆን የምትሉ ሁላችሁም እስኪ እንዲሁም ወይዘሮ ሜላት በኋላ የሚጸጽትሽን ነገር አትናገሪ፣ በፊት ያላሳየሻትን ክፉ ፊትና መጥፎ ቃል አሁን ላይ አትናገሪያት የምትሉ እንዲሁም የሙናሴና የ ሰላም ፋዘር ሀናን ልጄ ብሎ ስለተቀበላት በጣም ነው ደስ ያለን አይደል እርግብ ቀድማ ከሷ በፊትም ልታሳምን ብሞክርም ግን ውስጡን አምኖ ለወይዘሮ ሜላትም ልጅሽ ከእርግብ ይልቅ ሰራተኛ የምታያት ሀና ነች ብሏል ስለዚህ ምን ይመስላችኋል ውጤቱ እውነት ከእሷ ጎን ይሆናል ወይስ አይሆንም ይሄን አጋጣሚ ለእሷ መንጣቱ ጥሩ ነው ወይስ አይደለም የሚለውን እስኪ ሀሳባችሁንና ማንነታችሁን በእናንተ ግለጹ። ሊይ በመጀመሪያ አሰላሙ አሌይኩም ወረህማቱላሂ ወባረካቱሁ። ውድና የተከበራችሁ ውደ ቻናዴ ተከታታዮች እንዴት ናቸው? ደህና ናቸው? አልሀምዱሊላሂ እንዲሁም ክርስቲያነት ወንድሞቼ ሰላም ብያለው። በያለንበት የአለም ዳርቻ ሰላማችን ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መተሳሰብ መከባበርን ይመልስልን ሁላችንን በለሆን ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ነባር ቤተሰቦች ስለምሰጡኝ ሰጡኝ አስተያየትና ላይክ ሼር እያደረጋችሁ ስለምታበረታቱ በሀሳብ ስለምደግፉኝ እጅግ ከልብ አመሰግናለሁ። ወድ ቤተሰቦች ዛሬው ነገም ድጋፋችሁ አይለኝ አበረታቱ ነው የምለው። ወድ ቤተሰቦችና ዛሬ እጅግ በሚደስ በሚል ራስና እጅግ ስንጠብቀው የነበረ ነገር የዛሬው በጣም ደስ ይላል። ከሁላቸውም ያለው ነገር የምትሉ ባዮች ስለሌለች ዛሬ ሁሉም ነገር ደስ ብሏል፣ አለ አይደለ? እርግብም በፍርሃትና በማንነቷ እየተንቀጠቀጠች ነው ያለችው። እውነታው ሲወጣ ግን ምን እንደሚበቃ ልክ ሀና እንዳለችው የሌባ አይነ ደረቅ የሚባለውን ነገር እያካሄደች ነው ያለችው። እና ሀና ሳጎን እርግብ አርግም ማለት ነው እና ምን ትላላችሁ? በመጀመሪያ ወይዘሮ ሜላት ይህን ጸባይ እያሰጣቻት እና ወይም ይህም ጸባይ እያመጣችሁ ምንም በተመለከተ ነው ሀና ልጅሽ ነች ስላለች ነው ገንዘብ ፈልገሽ እያለች መጥፎ ቃል ለምትናገራታለች። ትክክለኛ ልጅቱ ደግሞ ሀና ናት። ሳታውቃ እኮ ብትነግሩ ምን አለ ቢታወቁ ምን አለ። በኋላ ላይ ግን ይጸጽታታል ብዬ ተስፋለኝ። ወይዘሮ ሜላት ሙናሴ እንዳያችሁት በጣም በጉጉት ተጠብቀው እና በሆነ ብዬ ስመኘው የሆነ ነገር ነው የተመኘው ደረሰ ብሎ በጣም ደስ ብሎታል። ሀናን በትናንት በተናገርኩሽ በጣም ዛጠቶኛል፣ ግራ ተጋ ብቻ ነው ይቅርታ ብሎ ሲጠይቃት ሀና ደግሞ ከአንተ ምንም አልጠብቅም ስላመንከ ብቻ ደስ ብሎኛል ብላ በፈገግታ ፋዘሯንም አንድ ቀን የኔ አባት ትሆናለህ ብላ ተመኝታለች። ግን የሚሆን ይመስላችኋል ወይስ አይሆንም? ወይዘሮ ሜላትን ቁጭ አድርጎ የነሰላም አባት ልጅሽ ይልቅ እርግብ ሳኮን ሀና ናት። አይደለም እሷ ውሸታም፣ አጭበርባሪ፣ ሌባ ልጅ የለኝም እያለች ተናግራለች። የጸባውም ተቀያይሯል። ምን ሆና ነው ግን? ወይዘሮ ቤላት ነገ የሚጸጽታትን ነገር ዛሬ ማድረጉ ተገቢ ነው ወይ ብላችሁ ታምናላችሁ ወይስ አታምኑም? እስኪ ሐሳባችሁን እንደውም የፋዘራቸው ከሀና ጎን ይቆማሉ ወይስ አይቆምም? እኔ እርግጠኛ ነኝ በመንጣቱ አልተደሰቱም። ለምንድን ነው መንጣቱ እውነታን ይገልጻል ብዬ በጣም ደስ ብሎኛል። ለምን ባዮሽን ጃጋ ልጣት ይችላል ወይም የሞርመራውን እንደዚሁ ከሰላም ጋር ሆኖ ፋዘሯ ለሀና ጎን ይቆማሉ ብዬ ተስፋለኝ። ግን አንድ አሳሰበኝ ነገር ምን መሰላችሁ? ጆሮ ሲሲ ይሰማል። ጆሮ ሲሰማ ደግሞ የሀናን ያስጨነቃት ነገር ፋዘር ይህ ነው ብሎ ሲነግረው ሀና ደግሞ ለአባቷ መናገሯ ሳይቀር ሲሰማ ፋዘር ምንድን ነው የሚሆነው? እውነቱን አውቆ ይደሰታል ወይስ ይከፋዋል? አላቅም ለዚህ ላይ ለመወሰን ራስች ከባድ ነው። ፋዘር ሀናን ካጦማን አላቸው እሱ ብቻ እሷና እሷ ብቻ ናት። ግን ሀና የሚመስለኝ እኔ እውነቱን ለማወቅና ለማረጋገጥ እንጂ አባቷን ትታ መሄድ አልችልም። ምክንያቱም እኔ ገንዘብ ፈልጌ ሳይሆን መጨረሻ ፓርት ላይ አይታችሁ ለአባቷም እንዳለችው ውስጥ ታውቃላችሁ ገንዘብ ፈልጌ ሳይሆን ማረጋገጥ አለመረጋገጥ፣ ማመን አለማመን የእናንተ ጉዳይ ነው። ግን እኔ አጭበርባሪ ሌባም ሳይሆን ገንዘብ ፈልጌ ሳይሆን አለ አይደለ ለአባቴ እናንተ ገንዘብም ሁሉ ነገር አሟልቶ ይሰጣል። አባትም፣ እናትም፣ ገንዘብም ሁሉ ነገር የሆነ አባት አለኝ ብላ ነው የሄደችው። እኔ ሀና አባቷን ትታው አትመጣለች ወደዚህ ብዬ አላምንም። ምክንያቱም ወይዘሮ ሚላት ልጇ ከሆነች በኋላ ልታባብላትም ልትላት ትችላለች። እንዳያችሁት ሙናሴ አንቺ እኮ ከትንሽ ቀን በኋላ እህታችን ልኮኔ ነው ብሎ በጣም እጅግ ደስ ብሎታል። ሰላምም እንደዚሁ ሰላምና ግን አፋዘራቸው እኔ እንጃ ለምን እንደው አላውቅም እርግብን አምኖ ሊቀበላት አልቻሉም ቻሉ። እንደዚሁ ሙናሴም ለመናገር ፈራቻና ይሉንታ የሚባል ይዞት እንጂ አዳ አይደለ ሀና ወይም እርግብ እህት አይደለችም ለማለት ይሉንታ ይዞት እንጂ ሀና ነው ሁላቸውን ቀልባቸው የመረጠው። አይደለም አሁን እህታቸው ይሄን ፍንጭ ሰምተው በፊት ራሱ ሰራተኛ ሆና ሆናኮ እነሱ የተቀበሏት ነበሩ። አሁን ላይ ግን ወይዘሮ ሜላት ናት የተቀየረችው። የተቀየረችው ስለ ምንድን ነው? በእርግጥ አልፈርድባትም። በስንት አመት ጠብቃት የነበረ እናት ናቸው ስታስቡ፣ ዛሬ መታ ልጇ እንደዚህ ችግር ሲፈጠር እርግጥ ሊያበሳጭና ልትናደር ትችላለች። ግን እኔ መጥፎ ጸባይ አታሳያት ነው የሚለው አሁን ላይ የሚሆንያ የነፋዘር የነሰላምዬ አባት መምጣቱ እጅግ በጣም ጥሩ ነው። ለምን ከሰላም ጎን ሆኖ እውነትን ይጋፈጣሉ። እንደዲህ ምርመራ ራሱ እኔ ይቀያየራል ብዬ እንጀ ተስፋ አይኖረኝም። ለምን ብትሉ ሰላም እና ፋዘሯ ሆኖ ከ ሀኒዬ ጎን ይቆማሉ ብዬ ተስፋለኝ። የእናንተን ሀሳብና ግምት ደግሞ አስታዋውቁ በኮሜንት ውድ ቤተሰቦቼ። የሰው ልጅ እንደ ጸባያችን፣ እንደ ማንነታችን ግምታችንም ይለያያል እና የእናንተንም ግምት በኮሜንት እንቀበላለን። ውድ ቤተሰቦቼ እና በጣም እጅግ በጣም ደስ ያለኝ ነገር ምንድን ነው? ሀና ዛሬ እርግብን ያደረገቻት ነገር እጅግ በጣም ነው ደስ ያለኝ። በቃ ለእውነት የቆመች ማንነቷ፣ የሀና ማንነት ይህ ሆን ሀና ብዙ ትቀጠልበት የምትሉስ። መጀመሪያም ብያለሁ አሁንም ምለዋለው ግን

ብላ ነው የተናገረች። እርግብን እንደዚህ ስታመናጭቃት እርግብ ተናዳ ሽንፈቷን ተቀብላለች። የሌባ አይነ ደረቅ እያለች ነበረ። እውነት እኮ ነው በደረቁ ፍጥጥ ማለቷ። እርግብ ራሱ እውነታን እያወቀች እንዳለችው አፈሽና፣ ማንነትሽ ባያምንም ልብሽ ግን ያምናል ብላታለች ሀና። እኔ በጣም ነው ደስ ያለኝ። ያ ሆኖ ግን ልትረት አልቻለች። ምርግብና ብቻ የሚሆን ያ ሀና እውነቱን እየተጋፈጠች እንዳሆኑ ልክ ልካቸውን እየተናገረች መጋፈጥ አለባት። እንዳለቹ ገንዘብን ፈልጋ ሳይሆን ለራሷ አለማንነቷ ስትል ትኖር የምትሉ ሁላችሁም ዶክመንት እስኪ አሳውቁን። ሀና በዚሁ ተቀጥልበት። ወይዘሮ ሚና ደግሞ የሚጸጸታትን ነገር አትናገሪ የምትሉ ሁላችሁም ከአሁን በኋላ ደግሞ ሰብስቦ ይብቃ እውነትም ይውጣልንም፣ የምትሉ በኮሜንት ሁላችንም ድምጽ መሆን መቻል አለብን። ሀሳብ አስተያየታችሁንም በኮሜንት አሳውቁኝ። ውድ ቤተሰቦቼ የዛሬው ቪዲዮና የዛሬው ቆይታ ይህን ይመስል ነበረ። በአዲስ ቪዲዮ በአዲስ ርዕስ እስከምንገናኝ ድረስ በያለንበት የዓለም ዳርቻ በሀገር ቤትም በውጭም የምንገኝ ውድ ኢትዮጵያውያኖች እወዳችኋለሁ፣ አከብራችኋለሁ። ቪዲዮን ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በያን ለንበትም ሰላማችን ንብዛ አሰላሙ አለይኩም ወረሕመቱላሂ ወበረካቱ።